ለዚህ ለሚሰድባችሁ ህዝብ ለዚህ ለማመሰገን ህዝብ እንደ ሻማ መቀልጡት ይህን መመለስ አለባችሁ። ከዚ በኋላ ለህዝብ መተው ነው ለአድማጭ ተመልካች መተው ነው። ደራሽ ወገን የሚለውንም ጨምርበት። ዛለ ቴዲ ጋር የምጋራው ሀሳብ አለ። እኔ አሁን ካለው ጋር እግዚአብሔር ምስክሬ ነው እኔ በአናቱ ይተከላል። እውነቴን ነው። ምድ እየተሰደብኩ የምደግፈው ነገር አይኑ መቼ እየተሞለችኩ፣ እስፔሻሊ ሌባ የሚል ስም ከባድ ስም ከምንም በላይ ያንን እየተባልኩ አቆሟ፣ ኮምፕሊትሊ ይቆማል። ከዛ በኋላ ትከትላል። ስለዚህ ፓሽን ነው ካላችሁ እንግዲህ ችግር የለውም፣ መስራት ትችላላችሁ። ግን ከባድ ስለሆነ ነው፣ የሌባ ስም ከባድ። ስለዚህ እውነት ለህዝቡ ታስቦ ነው ወይስ የራስን የተወሰነ አድቫንቴጅ የሚመታበት ነገር አለ። ይህንም አብራችሁ ግልጽ ብታደርጉ ጥሩ ነው። ይህን ሰው ያስገባሁት ማስረጃ ያለኝ ብለዋል። አረብኛ ጽሁፍ ነው ከነ ማስረጃ ይስላል። ከአንድ ግልጽ አድርገህ ብታሳይ እንደሲለኛለእኔ መንገድ ላይ ስላለው መንገድ ላይ ስላለው መንገድ ላይ ስላለው ከማዘር ጋር ቫኬሽን እየሄድን ነው፣ ረዥም መንገድ እሷ እየሰማችኝ ነው የማወራው ብታስቀድሙ እሺ፣ ለፊራ የምትለው ነገር ካለ የተነሱ ነገሮችን ሰምታል ምትለው ነገር እስኪበል ደቂቃው ሳት አልነበርኩም። እንትን አላልኩም። በኔትወርክ አይታል እየሆነ ምናምን። ቆይ የመኪና ዋይፋይ ነው የምጠቀመው። እሱን ላብረህ። ሌላው ግን ለእርዳታ ሰብሳቢዎች ፌርነስ፣ አሁን ለምሳሌ ሚኪ እርዳታ ሊሰሁን አሁን እሺ፣ እሺ፣ ዋይፋይ አድርጌ የኢትዮጵያ ሕዝቦች የነበረ በስልክ እየሰማው ነበረ። አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። አንበሳውን ለአንበሳ እንደሰጣችሁ አመሰግናለሁ። እሺ ጨዋታም ጨምሬያለሁ። ቴዲ፣ ሊሰመርበት የሚገባ አንድና አንድ ጉዳይ ሊሰመርበት የሚገባው ነጥብ ይዤበት የማወራው እኔ ንግግሬ የተናገርኩት ወንድማችን ተሙ ለተናገረው ለሰራው ቪዲዮ መልስ ነው የሰጠሁት። አመሰግናለሁ። አሁንም አመሰግናለሁ። አመሰግናለሁ። ገለቶማ ገለቶማ ገለቶማ ገለቶማ ገለቶማ ተሙ ሥራውን ጥያቄ አለ። ተሙ ወዳጃችን ነው፣ የሽምብራውን ጠርጥር ከቪድ ሙዚቃ ከሰራ በኋላ ወዳጅ አድርጌዋል። የልጅነት ሙዚቃችን ስለው ግን ተሙ ለሰራው ሙዚቃ ለሙዚቃ አልኩኝ ጥያቄ ነው መልስ የሰጠሁት። ማንንም ሌባ በማለት አይደለም። ማንንም ሰው አይተህ ከሆነ ሌባ ናቸው የሚል ሳይሆን ሰሙ ላነሳው ጥያቄ እኔ እንዴት ልጠየቅ እችላለሁ? የራሴን ገንዘብ ነው የምሰጠው። የራሴን ገንዘብ ስለምሰጥ እንዴት ልጠየቅ እችላለሁ? ምንድነው? ማነው ኦዲት የሚያደርገኝ? የሰበሰብኩት የለም፣ ከሰው የተቀበልኩት የለም። ስለዚህ መልስ እሰጣለው። ማንንም ሰው ሌባ ነው እከሌ እከሌ ዘርፏል እከሌ ሰርቋል ሳይሆን፣ የራሴን ወንድማችን ተሞ ማንሳቱ በጣም በዚህ በነገራችን ላይ ተጠያቂነት ጠያቂም ተጠያቂም እንዳለ እንዲታወቅ ነው ተሙ የሚሰራው ስራ የጸረ ሙስ የቲክቶክ ጸረ ሙስና ኮሚሽነር አርጌኔ ሾም የፀረ ሙስና የቲክቶክ ፀረ ሙስና ኮሚሽን ኮሚሽነር ነው እና በዚሁ ቀጥል ነው። ምነው ግን ልል የፈለግኩት ምንድን ነው ማንንም እዚ ቲክታክ ላይ እርዳታ የሚሰሩትን ሌባ ናቸው ሰርከዋል ሳይሆን እኔ እንደ ሌባ ፍራውን አልረዳም። ፍራውን አስመሳይ ነው፣ ቃል ገብቶ ይከለክላል። እንደዚህ ነው ሲባል ማንም ሰው ወጥቶ ድፌ እንዳያደርግ ጸጥ ነው ሚ አይ፣ በእኛ በኩል ይህን እንድረፍተዋል። በእኛ በኩል እኮ እንደዚህ አርገዋል። ማንም ሰው ማለት ነው። ከዛ የተነሳ ነው ጥያቄዎቹ ለእኔ ስለቀረቡ ነው መልስ የሰጠሁት። እንደ ማንኛውም ሰው አስክብሬ ሌላ ሰው የማከብራቸው አሉ፣ እንደዚሁም ደግሞ መልስ የማልሰጣቸው ሰዎች አሉ። አንዳንድ አሁን አንድ ጥያቄ አንድ ልጅ ጥያቄ አንስተዋል። የነርስ ቅምት ጥያቄ ነርሲንጎም ቅምት ያነሳው ጥያቄ አለ። ለእሱ መልስ አልሰጥም። እንትን አይደለም ግን ቴዲ ወንድማችን፣ ቴዲ አንተ ጋር የተነሳው ጥያቄ አሁን አንድ አንድ የሰማሁት አለ። ቪዲዮ መሲ ብሪጅ ስቶን ብታስገባልኝ ጥሩ ነው። ቪዲዮ አስጨንቆ ያሰራል ሲል ወንድሜ ሚኪ ተራሪው፣ እዚህ ጋር ቪዲዮ ስራ ብዬ ቴክስት ያረኩለትም ነገር የለም ሚኪ። ደርሷል ሰጣቸው ነው እንጂ የምለው ሚኪ ቪዲዮ ስራ እየታለ ቪዲዮ ኮስተው አይደለም ነው እንግዲህ አስጨንቂውማ ከሆነ ፊት ለፊት አለ ሊናገር ይችላል። መሲ ብሪጅስቶን ጋር ብዙ አረብ ሀገር ላልወቶች ወረቀት አሰርቻለሁ ወረቀት አሰርቻለው። መሲ ሰርታ ደልጩ መምላት እንዳት ኮስቻቸው ይሄ ቪዲዮ አይተው ነገ የሆነ ያልፍላቸው የሆነ ቦታ ቢደርሱ እሱ ማሰራላቸው ረቀት ነው እያለ ማንም ሰው እሚያሽማቅቃቸው ስለሚችል አጥፊው ነው የምለው አንድ ሁለት ሶስተኛ የምንድን ነው አንድ ሌላ ጥያቄ ምንድን ነው አስታውሰኝ በመሲ ስልክ ሰማው ስለነበረ ኔትወርክ ስለአንድ ምርቱ ጥያቄ ከእሱ ጋር ከዚህ ጋር ዛሬ ከተነሱት ለምሳሌ እዚህ ሶሻል ሚዲያ ላይ እርዳታ የሚሰበስቡ እራሳቸው ተረጅ ናቸው የሚል ቃል ተጠቀም። አሁን ስፔሲፊክ አድርገህ ወይ ሚኪን አላልክም፣ ወይ ፍቄን አላልክም፣ ወይ ተስፋ ያደርገህን አላልክም፣ ወይ መማረን አላልክም። እርዳታ የሚሰበስቡ አቤት ይላል። ምክንያቱም ለምሳሌ እንትን መንገድ ላይ እንትን ስለሆንኩ ነው። ፍሎሪዳ እየጸጋው ስለሆነ ኔትወርክ ውርድ ውጠት ይላል። ለምሳሌ ወርልድ ቪዥንን ውሰደው። ወርልድ ቪዥን ከሚሰጠው ገንዘብ ላይ ነው እራሱን እየረዳ የሚኖረው። ስለዚህ እርዳታ የሚሰበስቡ ሰዎችም እራሳቸው ተረጂ ናቸው የሚለው ያ ነው የኔ ከፍ ያለ አመለካከት ነው የምጠቀመው። የሆነ ሰፈር ውስጥ ያለ ነገር ላልጠቀም ሁለተኛ ሙባረክ ጋር ሙባረክን ምናልባት ብታስገባው ቢኖር ሙባረክ ዛሬ ገብቶ ከሆነ ወይ ከሌለ እሱም አስቸው ስለነበረ በሙባረክ በሙባረክ በደረሰኝ ያለ አራት ነጥብ አምስት ሚሊዮን የኢትዮጵያ ብር ወደ ሐረር አካባቢ አርሲ ወለጋ እንደዚህ የተረዳ ነው። በደረሰኝ የተቀመጠ በሙባረክ የተላለፈ እሱም እየሰጠ ምናምን ያለ አራት ነጥብ አምስት ሚሊየን ከራሴ ገንዘብ ማንም ሰው ኩምስሳይል ማለት። አሁን ችግሩ ምንድን ነው ስንናገር ለታይታ ነው የምትናገሩት ይባላል። ለምሳሌ ትግራይ መሲን ጠር ተጠይቃል። ትግራይ ከጦርነቱ አገግመ ወጣቶች በመሲ በኩል እንደዚሁም ደግሞ በተለያዩ የትግራይ ተጋሩ ባሉበት ወደ እንትን ረድ ይቻሉ ሰጥ እስከ ሁለት ሚሊዮን አካባቢ እንደዚህ ሰጥቻለሁ። ትግራይ ግን ቪዲዮ አሰርቻለሁ አላሰራውም፣ አልፈልግም። ወደዛ እንመጣ። ለምሳሌ አሁን አንድ ጥያቄ ልጠቅ። ለምሳሌ በተናጠል ዩኒላተራላ አንተ የወሰንካቸው ውሳኔዎች አሉ። ለምሳሌ እግረኛው በሀቅ የሚሰራ ሰው ነው፣ ትናንትና በሀቅ የሚሰራ ነው ምናም ብለ አንዳንዶቹ እንደዚህ ነገርካቸው አሉ። አዎ እኔ እኔ ከኔ በሀቅ ነው የሚሰራው። ከኔ በሀቅ አሁን ለምሳሌ ከዚህ ከዛሬ ከሰበሰብኳቸው ማን ነው መማር ጋር ሁለት ጊዜ ነው የሰጠሁት። አንድ ተስፋዬ ባለበት ነው። አንደኛው የኦርቶዶክስ ዘማሪ ኃይሉ ዮሐንስ ለሚባል ተጠራው ሄድኩኝ፣ እዛው አስተላለፍኩለት። የህክምና መጀመሪያ እዛው ጋር ስንት ነው አራት ሺ ነው ሶስት አራት ሺ አረኩና በመደኔክስ ላይ ደግሞ አንድ ሺ ጨመርኩ አንድ ሺ ዶላር ስለዚህ ወደ ለሀይሎ ዮሐንስ ኩላሊት ነው ምናምን ታሞ ያለው ማለት ነው ተስፋ ያደረገ ነበር። አንዴ ደግሞ ለደብረ ብርሃን ነው ምናምን ሲሰበሰብ ወደ አንድ ሺ አራት መቶ አካባቢ ነው በቃ እሱ እኔም ሰጠው እዛ ጋር ሰጠው ወጣው እኔ ኦዲት የማደረግበት ከኔ እዚህ ጋ ወስደሃል። አሁን እኔ እኔም በተመለከተ ነው ልጠይቅ ልመልስ የምችለው ፍራኦል ፍራኦል ኢትቻ አልረዳም። ሳክስ ነው አልሰጠም። ብሰክስም ያምርብኛል። በጣ በነገራችን ላይ አልሰጠም። የራሴን ገንዘብ የሰራሁበትን ስለምሰጥ ማለት ነው። የራሴ ነው የምሰጠው። አምስት ሳንቲም ማንም ሰው ሰጥቶኝ አይደለም። ከሰራሁበት ላይ አንስቼ ነው የምሰጠው። ብሰክስም በደንብ ያምርብኛል። ሲናገሩ አንተ ከማንም ገንዘብ ወስጄ አላውቅም ትላለህ፣ እንጂ ለጎፋ በተሰበሰበው በሌሎች እርዳታዎችን ከዚህ ቀደም በነበሩ ገስት ላይ ካሉ ሰዎች በዜል በፔይፓል በምናምን ላይ ቅድም አሁን አንድ ወረቀ ሲታይ ነበር፣ እና ሌሎች እንደዚሁ ለልልክ ለሌሎች ጥያቄ እንደላኩት ሁሉ ለፍራውን ጥያቄ ሆ ላኳሉ። ከሰዎች በተለያዩ መንገዶች ለእርዳታ በሚል ወስደሃል ይባላል። ምን ትላለህ? እሱ ማስረጃ አቅርቦ ፍራውን ልትቻ ተብሎ የተረዳ ቃል ለማቅረብ መልሰጥበታል። እንትላላ አለም ግን ጥያቄ ጥያቄ አለኛል። ቴዲ አንድ አንዳንድ ሰው ፌስቡክ ላይ ትን ያሉ አሉ። እነዚህ ሰዎች መልካም ናቸው የተባሉ አሉ ሜንሽን ከተደረጉት እና እኔ ደግሞ ፍራውን ጋራ ብዙ እንደመስራቴ እኔ ሜንሽን ያለመደረጌ ምንድነው ምክንያቱ? የእኔም ክሊር እንዴት አልተደረገልኝም? እንከን አለ ወይ? እንከንም ካለ ለኢትዮጵያ ሕዝብ ተነግሮ እኔም የምጠየቅበት ነገር ቢፈጠርልኝ። እኔስ ከማንም አታንስም። ትልቁን አንበሳውን ድርሻ የምትወስዱ አንተ ነህ። ከማንም አታንስ። ግን ኮምፕሌን መጥቶ ነበር እኔጋ እና አንተ ደግሞ እኔ ጋር ኦሬዲ አንድ ፎሎ አድርገ ምናምን ይሄዳል። ልትገኝ አልቻልክም። አልተገኘም እኔ ጋ የለ። ስለዚህ እንጂ ትልቁን ድርሻ ከሌሎቹ ከእኔ ጋር ባለው የምሰጥ ሰው ነው። ያንን እነአምና አብነት ቀርበው ይሄ ነው ይሄ ነው በሚለው ነው የጨረስ ነው ከሱ ጋር እንጂ፣ ሌላ ነገር አይደለም ከሌላ ከኔጌቲቭ ነገር ሳይሆን ፖዚቲቭ ነው። ሁልጊዜም ከሚኪ ጋር ቪዲዮ ስራ እና ፖስት ብዬ አላውቅም። አንድ ሁለተኛ ነገር ደግሞ ሁልጊዜ ከገንዘብ በተጨማሪ እንደ ወንድም ነው የምመክረው። እንደዚህ አይነት ስህተቶች በህይወቱ እንዳይፈጠር ኤቭሪ ሲንግል ዴይ ነው እንትን የምለው ምመክረው። ይህን ሊናገር ይችላል ከሌሎቹ ጋር ከሌሎቹ ጋር ሲቀርብ እንደዛ። ሌላ ከእኔ ጋር የሰሩት እኔ ምንድን ነው ኮምፕሌን ፊራ እንደዚህ ሊከልኝ አልደረሰኝም የሚል የሆኑ አራት አሮጌቶች ዋትሳፕ ላይ በሆነ ሰው ደውሎ አናግሮኝ፣ ልጁ ሄዶ እስጠይቃቸው ጠይቃቸው ስል አዎ አልተሰጠንም አሉ። ኦኬ፣ አልሰጣችሁም አዎ አልሰጠንም ብለው ተናገሩ። እጠይቀዋለሁ፣ እንደዚ አይነት ነገር ካለ ሌሎቹንም ዲቴል እጠይቃለሁ አልኩኝ። ሚኪ እና እኔ ልንገናኝ አልቻለም። ይሄ ነው ያለው እንትን ከዛ ውጪ ግን እኔ አሁንም አስረግጬ የምናገረው ሚክ ጥያቄ አይ ጥያቄ ሳይሆን ኦልሬዲ ጉዳዩ አሁን በል በተፈጠረ ዛሬ ክሊር ሲያደርጉ ነበር። ሰዎቹም አጋጣሚ መጥተው ሀያ ሺህ ብር እንዳስገባሁላቸው እሱም አስገባላቸዋለኝ ሀያ ሺህ ብር መሆኑ አራት ሰዎች እየመረቁት እንደሰጣቸው ሀያ ሺህ ብር በዚሁ መናገር ይችላል ስላለ ዛሬ አጋጣሚ በተፈጠረብኝ ጉዳይ ላይ መጥተው ሺ ብር እንዳስገባውላቸው ሲናገሩ ነበር እና ይህም በራሱ ምስክርነት ነው። በዚ ክሊር እንዲያ እኔ ሚኪ የነሱን ቪዲዮ በዋትሳፕ ላይ ላከልኝ ሲራ አለኝ። ብዙ ጊዜ እንደዚህ በጣም የተቸገሩ ሰዎች ካሉ ትዮ እንደዚህ እንደዚህ ናት ብሎ ዋትሳፕ ላይ ልክልኛ ምንድን ናቸው ስለው እየመረቁ ነው እና የሆነ ነገር አደርግላቸው አለ። እሺ ሚኪ ብዬ መቶ ሺ ብር ላኩለት መቶ ሺ ብር ስጣቸው ብዬ መቶ ሺ ብር ላኩለት መቶ ሺ ብሩን ሰጠሁት። ከዛ በኋላ እነሱ ቆይተው ነው በሌላ ሰው ኮንታክት ያደረጉኝ ማለት ነው። የሆነ ልጅ ነው ኮንታክት ያደረገኝ ብለዋል አልደረሰንም ብለዋል ብሎ እዛ ሰፈር የእነሱ ሰፈር ልጅ ነኝ ብሎ ዋትሳፕ ላይ ነው እንትን ያደረገኝ ቴክስት ያደረገኝ ከዛ ደወልኩለት። ከሚኪ ጋር ደግሞ ኦልሞስት ኦልሞስት አመት አመት ይሆናል ተገናኝተን አናውቅ ኦልሞስት ር ተገናኝተን አናውቅም። ግን እኔ እዚህ እርዳታ የሚሰበስቡ ልጆች ሊያሰምሩና ሊያውቁት የሚገባው ነገር ሌባ ናቸው ዘርፍን ሰርቀዋል የሚል አይደለም የተናገርኩት። ፍራኦል አልረዳም፣ አስመሳይ ነው፣ አይሰጥም፣ ቃል ገብቶ ይጠፋል ለሚለው ነው መጥቼ ቴዲ መልስ የሰጠሁት ለሚለው ይኸው። ቲክቶክ ላይቭ ላይ ቁጭ ብዬ በራሴ የሰጠሁት ስልሳ ሶስት ሺህ ነው ስልሳ ሺህ ዶላር እንደገና ሌላ ትራንዛክሽን አለ፣ ክፍያ ነው የምናገረው። ቴዲ እዚህ ጋራ ክሊር እንዲያደርገው ነው። መቶ ሺህ ብር እዚህ ጋራ እሱ ሳያውቅ ያስቀረው እንዳይመስለው። አራት ሰዎች ናቸው እየመረቁት። የሀያ ሺህ ብር አስገባና ሀያ ሺህ ብር ለራስም ሰው ለነዳጅ ምናምን ብሎ ማለት ነው ይኸው ብላን እንደዛ። ስለዚህ ጎንደር ሄዳለሁ ብሎ ነው መሰለኛ ሀያ ሺ ብር ውሰድ ያልኩት ሀያ ሺ ብር ብርም የለኝም ምናምን ሲለኝ በቃ ሀያ ሺ ብር ውሰድ። መቶ ሺ ብር ስና ደግሞ ሀያ ሺ ብር ስጣቸው እንደዛ እንትን ብያለሁ። ብዙ ነው ብዙ ነው እርዳታ እንትን የምንለው ከሚኪ ጋር አንድ ብርቱ ሚኪ አንተ አጥራለ ሽራ ይህን ሳልጠይቅ ሴጣን ራሱ ይታዘብኛል። ወደ ቢኪን እነዚህን ገንዘቦች ለምንድነው በግለሰብ የምትልቀው? እነሱ ቪዲዮ ስለሚሰሩ ነው። ከህዝቡ አሁን የሚነሳው ጥያቄ ልጠይቅ። ለምሳሌ በሚኪ፣ በፍቄ፣ በኢሮኒ፣ በተስፋ፣ በምናም በግለሰቦች የምትልቀው እኒ ሰዎች እንደፈለግ ካርገ ቪዲዮ ስለሚሰሩ ስለሚያሽመሙ፣ ስለሚያጀግኑ ምናምን ኢዚ ስለሆኑ ነው። በተቋም ደረጃ ማትልቀም ወይ ስለምንድን ነው? ለምሳሌ ቪዲዮ እኔ ሚኪን ስራ ሚኪ ይመስክር እዚህ ጋር ቪዲዮ ጠይቄ አላቅም። ነው ቪዲዮ ለፔጃችን ፔጃችንን ያሳድጋል። አንደኛ ነገር ደግሞ ቪዲዮ እንደ ኤቪደንስ እኛም ስለመርዳታችን ቪዲዮ ማቅረብ ማስቀመጥ አለብን ከሚል ነው የሚሰሩት እንጂ ሲያጀግኑ ውስጥ ምንድን ነው መጀገን መቸገር የትኛው ጦር ሜዳ ነው? ማለት ማለት እርዳታ ከእግዚአብሔር የወረስ ነው ከሆነ ይሄ አልፌ ስለመሄድ እንስ ስለመኝ ስልክም እየገባብኝ ነው። የተቆራረጠ ነው። ይሄ ስልክ እየረበሸኝ ብዙ ሰው እንዲወራለት ትፈልጋለ እንዲነገር ስለምትፈልግ ነው ይላል። በእርዳታው ጉዳይ ማለት ነው። ብዙ ያልተነገሩ ያልወጡ አሉ፣ በተቋም የተለገሱ አሉ። ያ ነው ግን አንድና አንድ ማወቅ ያለባችሁ እንዳለው እሱ እንዳለው ቪዲዮ ቅረጽ ብሎኝ አያውቅም። በዚህ አጋጣሚ ግን እኔ ኦልሬዲ ገንዘቡን እጅ ስሰጥ መረጃ ለራሴ የምፈልጋለሁ። ዛሬ ላይ አንተ ብድግ ብለህ ፍራው የሰጠው ገንዘብ ብትል የገብተን ፔጅ ላይ ማየት ይችላል። ለራሴ ምስክር ነው፣ ህዝቡ መረዳቱ ማሳያ ነው እንጂ። በዚሁ አጋጣሚ እሱ እንዳለው ቪዲዮ ቅረጽ ብሎኝ አያውቅም። ለምሳሌ ሙባረክ ገብቷል። ሙባረክንም መጠየቅ ትችላለን። እሺ እድል ይሰጠኛል። ቴዲሽ ሰው ኔትወርክ ይቆራርጣል። ጥያቄ ነው። ቪዲዮ እሱ አለው ግን እኔ ሙባረክ ቅረጽ እያወራ ነው ነው ሙባረክን ሌላ አስራ ስልኬ ስለገባሁ ስልክ ይበጠብጠኝ ሌላ ሌሎቹ እስክትረጋጋ የሚነሳውን ስማና ለአንተ በተረጋጋበት ቦታ በቂ ጽድት ያለ ነገር እንድታደርግ በቂ ደቂቃ እንሰጣለን እሺ ቴዲ የምትለው ነገር አለ ወደ ቴዲ ቴዲ ብራ ባህሩ አይ ምናልባት እንግዲህ ተመሳሳይ ፍራውል እንደሆነ አላውቅም ግን ከአስራ አምስት ዓመት በፊት ማውቀው አንድ ፍራውል አለ ኢትዮጵያ እያለሁ በጣም የተከበረው የሕግ ባለሙያ ወንድም ያለው ከኛ ጋር ስራ ስንጀምር እንደዚህ እንደገና ትልቅ ቢዝነስ ላይ የነበረ አንድ ሰው አውቃለሁ። ይሄኛው እንግዲህ ምንድን ነው ዲያስፖራው በራሱ ዩኒቲ ባለመኖሩ፣ ስትሮንግ የሆነ ሲስተም ባለመኖሩ፣ ይሄ እንግዲህ ቻሪቲ ወይንም ደግሞ ፊላንትሮፊ የሚሉት ነገር እዚህ ሀገር ላይ በጣም የተለመደ ነው። ሆስፒታሎች እነ ጆን ሆፕኪንስ ለዩስ ችልድረን ሆስፒታል እነዚህ ሪሰርች ገንዘብ ምናምን በየስቶሩ በየምኑ በየትልልቅ ቢዝነሱ ሲሰበስቡ ይታያል። እና መለመድ ያለበት ጥሩ ነው። ዜጎች መረዳት አለባቸው። እግዚአብሔር የረዳን ሰዎች ለሌሎች ማገዝ አለብን። እንደዚህ እና ይሄ አሁን እየተፈጠረ ይህን አድቫንቴጅ የሚወስዱ ሰዎች ካሉ እንግዲህ የኛ ድርጅት ባለፈው ነግር ያለው ጥብቅና ላይ ነው የምንሰራው ዲያስፖራውን የሚያጨረብሩት ሪልስቴቶች ዘመድ ማንኛውም አይነት ድርጅቶች እሱ ላይ ዲያስፖራውን ፕሮቴክት ለማድረግ ነው እኛ የተቋቋም ነው። እኔ ከዚህ ከአሜሪካ ሄጄ ነው አሜሪካ፣ ኢትዮጵያ ትልቅ የጥብቅና ድርጅት ያቋቋምኩት። ምንድን ነው ይህ አሁን እዚህ ጋር የምንሰማው ነገር ያሳዝናል። ብዙዎች መርዳት የሚፈልጉ ሰዎችን እንዳይረዱ የሚያደርግ ነው። እንግዲህ ድሮ እንኳን የማውቀው ፍራውል ስትሮንግ ብዝነስማን የነበረ እንግዲህ አሮን ነው ግን እኔ ግን ፍራውል የትቻን አላቅ ፍራውል ማን አብዲሳ፣ የፍቃዱ አብዲሳ ወንድም ከሆነ እሱ በተወሰነ መልኩ ላስት ኔም ስለሚጠራ ነው። እዚህ እንግዲህ አሮ ነው። ድሮ እኔ የካ ያለው አሮ ነው የምታስታውሰኝ ከሆነ ወንድምህ ድሮ ዘንጦ ሼቪ ገዝተህለት እየመጣ ሞራላችን የሚነካው እሱን አስታውሳለሁ። ዙሮ ዙሮ ግን ስትሮንግ የሆነ እንትን አሊያንስ ያስፈልጋል። መረዳዳቱ መጥ ማለት አለበት። እንዲህ አይነት ቴዶም ይህንን ኢኒሽቲቭ ወስደ እኔም የሚያጭበረብሩ ሰዎች መጋለጣቸው ጥሩ ነው። እንደገና ግን